ወሪያችን ኮንተንታችን፣ ሀሳባችን ሁሉ ስለ ወንዶች ነው። ወልዳችንን ተቀባይነት ማግኘታችን ተመራጭ ሴት መሆናችንን ፕሩቭ ልናደርግላቸው የምንፈልጋቸው ሰዎች አሉ። ኦለ ነው። ኢንዲፐንደንት ነን፣ ግን ደግሞ ከባድ የሆነ የብቸኝነት ስሜት ውስጥ ነን። ያለ ስለተቀናቃኞቻችን ወይም ስለ ተቃራኒው ቡድን ያለ ልክ ኢንፎርሜሽን እንሰበስባለን። ያለ ልክ ትክክል እውቀት አይደለም። ለባል ለራስ የሚደበቅ ሚስጥር አለ። ደግ እንደሰራችው ነገር ለባል ምንም የምደብቀው ነገር የለም ሁሉ ነገር እነግረዋለሁ ተብሎ እንደ ጀብድ የሚወራ አይደለም። ክሊንጊ መሆናችንን ያሳያል። ምንድን ነው ወንዶች ላይ በስሜት ጥገኛ ከመሆን ያላለት ነው። ሶሻል ሚዲያ ወንዶች ማለት ወንዶች አያስፈልጉን። ወንዶች ተማሪዎች ናቸው። ወንዶች ለምንድን ነው ያለ ልክ ስለወንድ ባህሪዎች እያጠናን ያለ ነው? ለምንድን ነው ከልክ ያለፈ ከወንዶቻችን ጋር ቁርኝት ያለ? የሴቷን የውስጥ ጩኸት አዳምጦ መልስ ሊሰጣት አልቻ ጠላቶቻችን ስለሆኑ ወንዶች ያለ ልክ ለማወቅ ጥረት ስናደርግ ከወንዶቹ ጋር ሳናቀው ኦብሰሽን ውስጥ ገብተናል። ስቲክ ናችሁ፣ ሴቶችን አትወዱም፣ ሴቶችን ትጠላላችሁ። ሰላም፣ እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ በየጊዜው የምለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ለረዥም ጊዜ ጥያቄ የሚሆንብኝን ሀሳብ እና እኔ መልስ ያገኘሁበትን ጉዳይ እናንተ እንድትወያዩበት ዛሬ ቪዲዮ ይዤላችሁ መጥቻለሁ። ከአያቶቻችን ዘመን በኋላ የመጣው ትውልድ ለምንድን ነው ከልክ ያለፈ የወንዶች ኦብሰሽን አለበት? እነሱ ዘመን በኋላ የመጣው ትውልድ በአጠቃላይ የእናቶቻችን ትውልድ፣ እኛ በራሳችን የምናስበው ሌላ፣ የምንናገረው ሌላ፣ ግን ያለ ልክ የሆነ የወንድ ኦብሰሽን አለበት። ሶሻል ሚዲያ ላይ ብትወጡ ወንዶች ማለት ወንዶች እንዲህ ናቸው፣ ወንዶች አያስፈልጉም፣ ወንዶች ተብለው ብዙ ኮንተንት ይሰሩልናል። አርባ አንድ የወንድ አይነቶች የሚልም መጽሐፍ ተጽፎልናል። ናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ወንዶች ታይፕን በደንብ እናውቃለን። ብዙ የወንድ ግሩፒንጎች እና የወንድ ፐርሰናሊቲዎች እናያቃለን። ለምንድን ነው እያለ ልክ ስለ ወንድ ባህሪዎች እያጠናን ያለ ነው። ለምንድን ነው ከልክ ያለፈ ከወንዶቻችን ጋር ቁርኝት ያለን? ለምንድን ነው ብዬ በጣም ራሴን ጠይቅ ነበር። በየሶሻል ሚዲያው ላይ በደንብ አቴንሽን ማግኘት ከፈለጋችሁ ኮንተንት አይዲያ ልስጣችሁ፣ ስለ ወንዶች አውሩ በደንብ በአንድ ጊዜ ፎሎወር ታገኛላችሁ። ወንዶችን በማንቋሸሽ ወይም ስለ ወንዶች ያልተገቡ ባህሪዎችን ስታነሱ በደንብ አቴንሽን ታገኛላችሁ። በዚህ እኩልነት ዘመን ሴቷ ራስሽን ቻይ በተባለችበት ዘመን ለምንድን ነው ወንዶች ላይ በስሜት ጥገኛ ከመሆን ያላለፍነው? ለምንድን ነው ከልክ ያለፈ ቁርኝት የምንፈጥረው አንዳንዴ ሕፃን ልጅ እንኳን የማይታለለውን መታለል ውስጥ የምንገባው ፋይናንሽሊ በጣም የላቅን ራሳችንን የቻልን በትምህርት ልህቀት ላይ የደረስን ተማርን፣ አወቅን፣ በለጠግን ያልነው ሴቶች በጣም በተራ ወንዶች ተራ ማታለሎች ውስጥ ዋጋ እንከፍላለን። ለምንድነው ከልክ ያለፈ ከወንዶች ጋር ኦብሰሽን ውስጥ የገባ ነው ብዬ በጣም የሚገርማችሁ ከአስራ ምናምን ዓመት በላይ ጠይቅ ነበረ ሃይስኩል ሳስተምር ሴቶቹ ሲሰበሰቡ የሚያወሩት በአጠቃላይ ስለወንዶች ወንዶች እንደሆኑ በደንብ አይቻሉ። ወንዶቹ ግን ወይ ስለ ጌም ያወራሉ፣ ወይ ስለ ኳስ ያወራሉ፣ ወይ ስለሆነ ነገር ሊያወሩ ይችላሉ። ሴቶች ግን ፕሪዶሚነንትሊ ስለ ወንዶቹ ነው የሚያወሩት፤ ስለ ቦይፍሬንዶቻቸው ወይ ስለ ክራሻቸው ወይ ስለሚፈልጉት ነገር ነው የሚያወሩት። እና ሁል ጊዜ ወንደር ያደረገኝ ነበር መልስ እስካገኝለት ድረስ እኔ መልስ አግኝቼለት አለው። የሚጠቅማችሁ ከሆነ እኔም መልስ ትወስዳላችሁ። ካልጠቀማችሁ እና አአ ልክ አይደለም የምትሉ ከሆነ የእናንተ መልስ። በመጀመሪያ ያገኘሁት መልስ ምን እንደሆነ ታውቃላችሁ? ከእኩልነት ዘመን በኋላ ፌሚኒዝም ወይም እኩልነት የሞላልን የሚመስል ብዙ ኒዶች ነበሩ በአብዮቱ ዘመን አልነበርኩም፣ አልኖርኩም፣ ታሪክ ትንሽ አንብብ ያለው ሰው ጠይቄ ያለ በአብዮቱ ዘመን ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም፣ ሴቶችን ማብቃት እንዲና እንዲ የተባለ ሴቶችን ማውጣት እንደ ትልቅ ነገር ይቆጠር ነበር። በጣም ቆንጆ ነበር። ግን ትልቁ ችግር ይሄ የእኩልነት አባዜው ከመፈክር ያለፈ የሴቷን የውስጥ ጩኸት አዳምጦ መልስ ሊሰጣት አልቻለም። ስለዚህ በእኩልነት ዘመን ላይ ስንመጣ ሪቫለሪስ ሆነን ወይም ደግሞ ተቀናቃኝ እንደሆነን ስናስብ ሁሌም ቢሆን ስለ ተቀናቃኞቻችን ወይም ስለ ተቃራኒው ቡድን ያለ ልክ ኢንፎርሜሽን እንሰበስባለን፣ ያለ ልክ እውቀት እንሰበስባለን። ለዚህ ነው ብዙዎቻችን ቁጭ ብለን ራሳችንን ከማወቅ ይልቅ ስለ ወንዶች ባህሪያት የምናጠናው ለምን እኩል የተባልንበት ሲናሪዮ ላይ እንዳልደረስን ልባችን ስለሚያምን የተቃራኒውን ጾታ በምን እናሸንፋለን፣ በምን እንጥላቸው ይሆን የሚል ትልቅ ኦብሰሽን ውስጥ ገባን። ከእኩልነት በኋላ የመጡ ሲናሪዮች በሴትና በወንድ መካከል ያለውን ግንኙነት ከወዳጅነት ይልቅ ወደ ተወዳዳሪነት እንድንገባ አደረገን እና ወደ ተወዳዳሪነት ስንገባ ያለ ልክ ስለሚቃረነን ሰው ያለ ልክ ስለሚቃረነን አካል ቁጭ ብለን ትምህርት ቤት ገብተን ወጥተን ጎግል አድርገን ሰርች አድርገን ማጥናት ጀመርን። ስለሚቃረንን አካል ወይም ስለ ተቃራኒ ጾታ ማለት ነው። በፊት በፊት ተቃራኒ እንደሆኑ ጠላትነት መካከላቸው እንዳለ አይሰማቸውም። ከእናቶቻችን ዘመን በፊት የነበሩ ሴቶች ከወንዶች ጋር ጠላትነት እንዳለ አይሰማቸውም፣ መቃረንም አይሰማቸውም። ሁለቱም ፆታ ቦታው ላይ ነበረ። ከእኩልነትና ከፌሚኒዝሙ በፊት ማለት ነው። ስለዚህ ብዙ ስለወንድ ማጥናት የሚገባቸው ነገር አልነበረም። ስለ ሴትነት አጥንተው አልጨረሱማ የቤት ሙያ አለምዶ አልጨረሱማ። ዛሬም ጥበብን ሼር አድርገው አልጨረሱማ። ስለዚህ ቁጭ ብለው የሚያጠኑት ስለ ሴትነት፣ ስለ ማንነታቸው እንጂ ስለሚወዳደሩት ጾት አልነበርም እና ይሄ ከእኩልነት ዘመን በኋላ እና ከፌሚኒዝም በኋላ የመጡ መፈክሮች የሴቷን የውስጥ ጭዋት ሊመልሶ አልቻለም ወንድ አስፈልገኝ ማረውን ለመን ይላሉ። ሌላኛው ዓለም ላይ ግን ያለ ልክ በወንዶች ኦብሰስድ ሲሆኑ ሲያለቅሱ ሲጋጩ ሲወጡ ሲገቡ ዋጋ ሲከፍሉ ታዮች አላችሁ እና ፌሚኒዝሙ ወይ እኩልነት ትልቅ ኮምፕቲሽን ስለፈጠረ በሁለቱ ጾታዎች መካከል እኛ ያለ ልክ ልክ ስለእነሱ ለማጥናት ጊዜ እንባክናለን። ወንዶቹ ስለኛ ግድ የላቸውም። ወይም ደግሞ እኛን እንዴት በቀላሉ መያዝ እንደሚችሉ እና እንዴት አብረው ሊተኙን እንደሚችሉ ያጠናሉ። ኮምፕቲሽኑ ወይም በመሃከላችን የተፈጠረው ጠላትነት፣ በይበልጥም ሶሻል ሚዲያ ያራገበው ጠላትነት ያለ ልክ ስለ ወንዶች ኦብሰስድ እንድንሆን ማወቅ እንድንፈልግ፣ እንድናጠናቸው አድርጎናል። እኔ አንዳንድ ሴቶችን ሪሌሽንሽፕ ላይ አይና ከወንዶቻቸው የሚጠብቁት ነገር በጣም ብዙ ይሆንና እነሱን ሳያቸው እንቡቀቀላ ናቸው። በቃ ዩና ሬዲ ቱ ቢን ሪሌሽንሽፕ የሚያስብሉኝ ብዙ ሴቶች አሉ። እነሱ ግን ከልክ ያለፈ የወንድ ኢንፎርሜሽን አላቸው። ስለ ወንዶች በደንብ ያጠናሉ። እና እኩልነቱ ከባድ ውድድር በመሀላችን ፈጥሯል። ከባድ ጥላትነት ፈጥሯል። ወንዶችን የምንጠላ ሆነናል። ወንድ ልጅ አያስፈልግም፣ ወንድ ልጅ እንዲህ፣ ወንድ ልጅ ይደፍራል፣ ወንድ ልጅ ይገላል፣ ወንድ ልጅ እንዲያደርጋል የሚሉ ቻናሎች በጣም ብዙ ናቸው። በሴም ፕላትፎርም ላይ ስለ ሴትነት ካወራችሁ ሚሶጂኒስቲክ ናችሁ፣ ሴቶችን አትወዱም፣ ሴቶችን ትጠላላችሁ ትባላላችሁ። ስለ ሴት ምንም አይነት ኢንፎርሜሽን አይነገርም። ቪክቲምሁድ ከባዱ ነገር ይሄ ነው። ስለዚህ የእኩልነት አባዜው ጠላትነትን በመካከላችን ፈጥሮ እኛ ሴቶች ጠላቶቻችን ስለሆኑ ወንዶች ያለ ልክ ለማወቅ ጥረት ስናደርግ ከወንዶቹ ጋር ሳናቀው ኦብሰሽን ውስጥ ገብተናል። ይሄንን አግኝቻለሁ። ሁለተኛ ለምንድን ነው ያለ ልክ ከወንዶቹ ጋር ኦብሰስ የሆንበት ምክንያት? ዛሬም ነገም ራሷን የቻለች ጎበዝ ኢንዲፐንደንት ገንዘብ ያላት እንዲህ ራስሽን ቻይ ምናምን የተባለችው ሴት እዚህ ግባ በማትለው እንደው ይሄ ልጅ እንደው ለወንድነት በቅቷል እንኳን በማትሉት ሰው ትታለላለች። እራሷን ችላለች፣ ፒኤችዲ ይዛለች፣ ብዙ ተምራለች፣ ብዙ አውቃለች የምትሏት ዋይ ኢዝ ዳት ምንድን ነው ብዬ ሳስብ እና እንዲሁ የራሴን ጥቃቅን ሪሰርቾች ስሰራ ያገኘሁት ሁለተኛ ምክንያት ያለ ልክ ራሳችሁ ቻሉ ቻሉ ቻሉ የተባለንበት መንገድና ራሳችን የሄድን ለመቻል የሮጥንባቸው መንገዶች የሴቷን የውስጥ እና የስሜት ፍላጎት የሚሸፍን አልነበረም። የሚያሸንፍላት አልነበረም። አዎ በጣም ብዙ ሴቶች ኢንዲፐንደንት ሆነዋል፣ በጣም ብዙ ሴቶች ሀብታም ሆነዋል፣ በጣም ብዙ ሴቶች ኢንቨስተር ሆነዋል። ገንዘብ አላቸው፣ ግን እዚህ ግባ ማትሉት ስራ ፈት ሰነፍ ወንድ ይቀልባሉ በብራቸው ምክንያቱም ያልሞላችሁ ኢሞሽናል ኒድ አላት፣ ያልተሞላ የስሜት ፍላጎት አላት። ኢንቲሜሲ ትፈልጋለች፣ መቀራረብ ትፈልጋለች፣ መወደድ ትፈልጋለች፣ አለሁልሽ መባል ትፈልጋለች፣ የኔነሽ መባል ትፈልጋለች። ይሄን ሁሉ የጾታ ፍላጎት፣ ራስን መቻል፣ ኢንዲፐንደንት መሆን አይሞላላት፣ አይሞላላትም። ኢንዲፐንደንስ ወይም በጣም ራስን መቻል ሴቷ ለፍቅር የምታረገውን ሩጫ ሊመልሰው አልቻለም፣ አልመለሰውም። እና ሮንግሊቼዝ ሊቼዝ ታደርጋለች። ኢንዲፐንደንስን ብዙዎቻችን ኢንዲፐንደንት መሆን የምትፈልጉት ለምንድን ነው ስንባል አፍ እንዲኖረን ነው፣ ከባሎቻችን ጋር እኩል ለመናገር። እንደዛ ብለው ያሳደጉ፣ ራስሽን ካልቻለች ትረገጫለች ብለውን ያሳደጉን። መቼም ቲጂ ያመጣቸው ሀሳብ ስለዚህ ኢንዲፐንደንስ ለመሆን በጣም በሮጥን ቁጥር ኢሞሽናል ኒዳችንን ዲፕራይቭ ብናደርገውም ሁል ጊዜ ጩኸት አለበት እና ያንን ጩኸት ከተሳሳተ ቦታ ላይ መልስ እንሰጠዋለን፣ ከተሳሳተ ቦታ ላይ መልስ እንሰጠዋለን። እና የማይቆም ተፈጥሮ መልስ የማያገኝ ተፈጥሮ ሁልጊዜ ቢሆን ፍለቀውን አያቆም እና ራስን በመቻል ገንዘብ በማግኘት ውስጥ ብንደብቀው ሁሌ ጥያቄውን አያቆምም። የተፈጥሮ ጉዳያችን ወይም ሰውነታችን ሴትነታችን ጥያቄውን አያቆምም። ፕሮቴክተር መፈለጉን አያቆምም። ፕሮቫይደር መፈለጉን አያቆምም። ሊድ የሚያደረገውን ወይም የሚመራውን ወንድ መፈለግን አያቆምም። ተፈጥሯችን ዲፕራይቭ ብናደረገው በሶስተኛ ደረጃ የምናገኘው መሰላችሁ ብዙ ሴቶች አይዲያል ፋሚሊ አላቸው። አይዲያል ቤተሰብ አላቸው፣ ወይም በጣም ኢንዲፐንደንት የሆኑ ሰክሰስፉል የሆኑ ሞደርን ውመን የምትሏቸው የሚፈልጉት አይዲያል ቤተሰብ አለ። ብዙ ጊዜ ማስታወቂያዎቻችን ላይ የምታዩት የቤት ማስታወቂያዎቻችን ላይ የምግብ የክኖር ምናምን ማስታወቂያዎቻችን ላይ የምታዩቸው ቤቶች አሉ አይደል? ወንዱ የሆነ ብሬክፋስት ቁርስ ሰርቪስ ሲያደርግ እሷ ተነስታ የሆነ ነገር ምግብ ሰርቪስ ስታደርግ ቆንጆ ቤት ንጹህ ቤት ምናምን ላይ ሰርብ ሲደራር እሱ አይዲያል አይዲያል የትዳር ኢሜጅ አብዛኛው ሴቶች ላይ አለ። እና ብዙ ጊዜ እዛ ላይ የምታያቸው ሴቶች ደግሞ ወርክ ኮሌክ ናቸው። ዝንጥ ብለው ወደ ስራ ይሄዳሉ። ግን ወደ ስራ ከመሄዳቸው በፊት ቁርስ በልተው ወይ ቁርስ አቅርበው ልጆቻቸውን ቴኬር አድርገው ነው የምታዩት። ማስታወቂያቸውን እንደዛ ናቸው። ልጆቻቸውን ቴኬር ያደርጋሉ፣ ባሎቻቸውን ቴኬር ያደርጋሉ፣ ባሎቻቸውን ብሬስ ፕሮኬት ያደርጉላቸዋል፣ አት ሴም ታይም ወርክ ኮሊክ ናቸው። እና ይሄ አይዲያል አይዲያል ፋሚሊ የብዙ ሴቶች አይምሮ ውስጥ አለ። እና ሁሉም የምትሮጠው ሴት ኢንዲፐንደንት ሆና ፋይናንሽሊ ስቴብል ሆና አት ሴም ታይም ባላንስ ያረገን ትዳር በጣም ትፈልጋለች ብዙ ሴት ባላንሱን ለማሟላት በሮጠች ቁጥር ያለ ልክ የሆነ ኦብሴሽን ውስጥ ትገባለች። እንዲህ ባረገው ባላንስ ይሆናል፣ እንዲህ ባረገው ባላንስ ይሆናል፣ እንዲህ ባረገው እንዲስተካከልልኛል የምትልበት ልክ ያጣ ኦብሴሽን አለ ባላንስ ፍለጋ። እና እኔ የኛ ሀገር ማስታወቂያ በጣም አይዲያል ነው፣ በቃ ደስ አይለኝም። ሪያሊስቲክ አይደለም ማለት የሆነ የምንኖርበት አይነት ቤት ውስጥ አይደለም። ሁልጊዜ አዲስ አፓርትመንት ውስጥ ነው የምታዩት፣ ቆንጆ ግቢ ውስጥ ግን ክኖር ወጥ ነው ምትሰራው፣ ሽሮወጥ ነው ምናምን የምትሰራው እና አይዲያል ነው የኛ ሀገር ማስታወቂያ። ሰው ሁሉ ደግሞ ዲዛይር የሚያደርገው እስፔሻሊ፣ እኛ ሴቶች የምንታለለው በእንደዚህ አይነት ነገር ነው። ዌስት አፍሪካ ሂዱ፣ ማስታወቂያዎቻቸው የሆነ ጉሊት ውስጥ የሆነ ቆሻሻ ቤት ምናምን ነው። ሞር ላይክ ናቹራል የሆነ ነው። ማንም ሴት እንደዚህ አይነት ህይወትን አትመኝም። ኢን ኤኒዌይ ጉሊት መሸጥን ማንም ሴት አትመኝም ማለት እና ባላንስ የማድረግ ኦብሰሽን ስላለብን ባላንስ የማረግ የማያቋርጥ ፍላጎት ስላለ ስላለን ወንዶቻችን ላይ ትዳር ላይ እና ስራ ላይ ያለ ልክ የሆነ ኦብሴሽን ውስጥ እንገባለን። ሌላ ምን አግኝቻለሁ መሰላችሁ? እንደ አራተኛ ምክንያት የምንወስደው የዘመኔ ሴት በሚያሳዝን ሁኔታ ከእናቶቻችን በኋላ የመጣው ዘመን በይበልጥ ደግሞ እኛ ዘመን ላይ ኮሚኒቲ የለም። የሴት ኮሚኒቲ የለም። ማህበር የለንም። ጤናማ እህቶች የሉንም። እህቶችማ ሞልተዋል፣ ጤናማ እህቶች የሉንም። ጤናማ ምክር የሚመክሩ የሉም፣ ሜንቶሮች የሉንም ብያለው ከዚህ በፊት። ጎረቤቶች የሉንም፣ ጤናማ ጎረቤቶች የሉንም። ወይ ኢንቪየስ ናቸው፣ ወይ ጤናማ ምክር አይመክሩንም፣ ወይ ደግሞ የኔ የምንላቸው የሉም እና አያቶቻችን ጋር ስትሄዱ ባለፈው እንደነገርኳችሁ ማህበራቸው፣ ቡና የሚጠጡት ግሩፕ አንድ አይነት ከመሆናቸው የተነሳ ኮሚኒቲውም እርስ በርስ የሚጠቃቀም ነው። ከመካከላቸው ክፉ ሰው አይጠፋም አይደለም፣ ብዙ መጥፎ ምክር የሚመከር አይጠፋም አይደለም። ግን አብረዋቸው ያሉ የልብ ጓደኞቻቸው የልብ ጓደኝነት ሚናን በደንብ ነው የሚወጡት። ጎረቤቶቻቸው የጉርብትና ሚናን ነው የሚወጡት። አንዳንዴ አሁን በጣም ሎንግ ስለማድረግ ሲምፕል ነገር ፈልጊ መውጣት ፈልጋሉ። አይ ዋንቱ ፊል ጎረቤት እንዳለኝ፣ አይ ዋንቱ ፊል ጓደኞች እንዳሉኝ እና ቤተሰብ ሰፊ አለ፣ ጎረቤት አለ፣ ምን አለ። አሁን ያለ ልክ ኢንዲቪዥዋሊዝምን በጣም ስለምናጠናክር ብዙ ሴቶች ሎንሊ ነን። በጣም ብዙዎቻችን ኢንዲፐንደንት ነን፣ ግን ደግሞ ከባድ የሆነ የብቸኝነት ስሜት ውስጥ ነን ያለ ነው። በይበልጥ በኮንዶሚኒየም አፓርትመንት ውስጥ ምንኖር ሰዎች እንዲህ ግቢ ቤት ውስጥ ማንኖርና ሰዎች የሌሉበት ቤት ውስጥ ስንኖር ከልክ ያለፈ ብቸኝነት አለው። ሁሉን እኛው እንሆናለን። አደ ሴም ታይም ሁሉን ባላችን እንዲሆን እንፈልጋለን፣ ጓደኛችን እንዲሆን እንፈልጋለን፣ ቡና አጣጫችን እንዲሆን እንፈልጋለን፣ ሀሜት የምናማበት ሰው እንዲሆን እንፈልጋለን፣ የጎረቤት ሚና እንዲወጣ እንፈልጋለን፣ እናት እንዲሆን፣ አባት እንዲሆን፣ ወንድም አክስት እንዲሆን ምናምን እንፈልጋለን። ምክንያቱም ይህን ሁሉ ነገር ሲያሟሉ የነበሩ ሰዎች ዙሪያችን ስለሌሉ ወይም ኢንዲቪዥዋሊዝም በጣም ስለጠነከረ እና ኑሮዎቻችን ሁሉ የግል ስለሆኑ በከባድ ሁኔታ ብቸኝነት የሚያጠቃም ሰዎች ሆነናል። ብቸኝነቱ ደግሞ ሁሌም ቢሆን አብሮን ባለው ሰውዬ ላይ ከልክ ያለፈ ኦብሰሽን እንዲኖርብን ያደርጋል። የት ነ እዚህ ጋር ስደት ስንት ናምጣ ደረስክ እንዴ መጣ ምኑ ጋነ ገባ እንዴ እንዴት እስክን ሳት ቆያለ የምንልበት ምክንያት እዝቢካዝ አይምሯችን አንድ ሰው ላይ ስቲክ ስላደረገ ነው። እሱ ሰውየው እስኪመጣ ድረስ አትሊስት ሀሳባችንን ዳይቨርት የሚያደርግልን ማንም ሰው የለም። ሀሳባችንን ሌላ ነገር ላይ ማድረግ አንችልም፣ እና ያለ ልክ ሰውየው ላይ ኦብሰስ እንሆናለን። ሰውየውን ፈርዶበት መዋሸት አይችልም፣ ወይ ከዋሸም ይያዛል። ኢንች ዲቴል ምን ነገር ሳይኖርበት እንዲናገር ይሆናል። ምክንያቱም እኛ ያለልክ ኦብሰሽን ስላለብን ማለት ነው እና ኮሚኒቲ ማጣታችን ማህበረሰብ ማጣታችን ወንዶቻችን ላይ የሙጥኝ እንድንል ሁሉ ነገሬ ነው እንድንል ሆነናል። አንዳንድ ሰዎች ያስቁኛል። ባሌ ሁሉ ነገሬ ነው፣ ምንም ምንም አልደብቀውም። ይሄ ፕሪስክራይብ የሚደረግ ምክር አይደለም፣ ለሁሉም ሰው ስለማይሰራ። አይደለም። ለባል ለራስ የሚደበቅ ሚስጥር አለ ስለዚህ እንደ ደግ እንደሰራችሁ ነገር ለባሌ ምንም የምደብቀው ነገር የለም፣ ሁሉ ነገር እነግረዋለሁ ተብሎ እንደ ጀብድ የሚወራ አይደለም። እንትኑን ያሳያል፣ ክሊንጊ መሆናችንን ያሳያል፣ ወይም ለሌላ ሰው ወይም ለሌላ ነገር ስፔስ እንደሌለን ያሳያል። ወንዶች እንደ ሴት አይደሉም፣ ሌጌታ ይሰለቻቸዋል። ሊሰሙን ይችላሉ፣ ግን አያዳምጡንም ይችላል። ሳምዴይስ ጀጅም ልንደረግ እንችላለን። ኦኬ ኮሚኒቲ ማጣታችን ያለ ልክ ወንዶቻችን ላይ ኦብሰስድ እንድንሆን አርጎናል። ሌላ ምንም ምክንያት አግኝቻለሁ መሰላችሁ? እንዳልኳችሁ አያቶቻችን ኮሚኒቲ ነበራቸው። ቡና አጣጭ አላቸው፣ ጎረቤት አላቸው፣ ማህበርተኛ አላቸው፣ እህት ወንድም፣ እናት አባት ምናምን አላቸው። አደ ሴም ታይም ደግሞ ጠንካሮችም ናቸው። በጣም ጠንካሮች ነበሩ። ግን ጥንካሬያቸው እንደኛ አይነት ይሄ አግሬሽን ያለው ጥንካሬ አልነበር። እስቲ ሂዱና አያቶቻችሁን ሲያወሩ ያቸው አሉ ኤክሰፕሽናል የሆኑ ሰዎች አሉ። ግን አብዛኞቹ እልህኞች ናቸው። ማይ ወይ ኦር ሀይ ወይ የሚሉ ናቸው። እኔ ነ ልክ ምናምን የሚሉ ናቸው። እንዳፈቀደች በቃ እንደፈለግ በቃ ሌት ጎ ሌት ጎ ያውቁታል። ምን ድረስ መናገር እንዳለባቸው ያውቃሉ። ልህኞች የሉም እያልኩኝ አይደለም፣ ግን አብዛኞቹ ይሄ ኬር ፍሪ ናቸው። በቃ ሙጠኝ የሚሉ አይደሉም። ምንም ነገር ላይ ይተጋሉ፣ ይለፋሉ፣ ግን አግሬሽን አታዩባቸውም። ስትሬንዝ አላቸው። በጣም ኮመዞች ነበሩ፣ በጣም ጠንካራ ነበሩ፣ ግን ስቲልነስ ምታያላችሁ፣ ካልምነስ ታያላችሁ፣ ካልምነስ ታያላችሁ። መቼም እነሱ ዘመን ላይ የነበሩ ጥቂቶች በጣም ኮምባቲክ እንደነበሩ ማሰብ ይቻላል፣ ግን ሁሉም አብዛኛውም ማለት በሚቻልበት ደረጃ ካልምነስ ታዩባቸዋላችሁ። እናት ፊገር ታዩባቸዋላችሁ። አባት አልነበሩ፣ እናት ፊገር ነው የምታዩባቸው። የተረጋጉ ናቸው። ነገሮችን የሚፈቱበት የሚያረጉበት የራሳቸው የሆነ መንገድ የነበራቸው ነበሩ እና ከአያቶቻችን፣ እናቶቻችን ጥንካሬያቸውን ወሰዱ። መረጋጋታቸውን፣ ሰላማቸውን ካልምነሳቸውን ግን መውሰድ አልቻሉ። እንደዛ የወሰዱት እናቶች ለሚያሻገሩልን ነገር ጥንካሬን ብቻ ነው። ለዚህ ነው ጥበብ የሌለን አብዛኞቻችን ለዚህ ነው ከሰው ጋር መኖር ያልቻልነው። ለዚህ ነው እንዴት ነው ትዳር ማኔጅ የሚደረገው? ፍሬንድሽፕ እንዴት ነው ማኔጅ የሚደረገው? ልጅ እንዴት ነው የሚያድገው? ግራ የገባን ለዚህ ነው። ምክንያቱም ጥንካሬን ብቻ ወሰድን። እንዴት ነው ነገር ሀንድል የሚያደርጉት? ባላቸው ከስራ ሲመጣ በነገር ነው የሚጠዘጠዙት አሉ፣ እንደዛ የሚያደርጉት ግን መጀመሪያ ሰርቭ ያደርጉታል ሰውየው፣ ከዛ ቡና ያፈሉለታል፣ ከዛ በኋላ ኢንፎርሜሽን ይነግሩታል። ሲነግሩትም መጥ ነው። እኔ ብዙዎች እንዲህ ስላየው ነው ምናልባት እኔ ያየዋቸው ሰዎች ጀንራላይዝ ለማድረግ ላይ ላይሆኑ ይችላሉ፣ ግን አብዛኞቻችን የምነጋራው ነገር ነው ብዬ አስባለሁ። ስለዚህ ለምንድን ነው እኛ ሴቶች ኢንዲፐንደንት ሆኚ ራሰሽን ቻይ ፕሮዳክቲቭ ሆኚ ገንዘብ ይኖርሽ ብቻ ምናምን እያልን ግን ያለ ልክ ወንዶች ላይ የሙጥኝ ያለው ወንዶች ህይወቶቻችን የሆኑበት ምክንያት ምንድን ነው ስል እነዚህን አምስት ምክንያቶች አግኝቻለሁ። እናንተ ለምን ይመስላችኋል? በጣም ሲል የሆነ በቃ እንደ ልጅ ይሄን ሀሳብ ሕፃን ልጅ እንኳን ይሳሳትበታል የምትሉትን ነገር የምንሳሳትበት ምክንያት ምንድን ነው? ትራማው እንዳለ ሆኖ ማለት ነው፣ የስነ ልቦና ጉዳቱ እንዳለ ሆኖ እንዴት ሴት እንደዚህ አይነት ትሰራለች የምንለው ስህተት ውስጥ የምንገባው እኛ የተማርነው ማስተርስ ፒኤችዲ ያለን አካዳሚክ ኤክሰለንስ ላይ የደረስነው ነን። እኛው አውቀናል ያለን፣ ዘናጭነን፣ ያለን ፋሽን እናውቃለን መልበስ እንችላለን ያለ ነው። እኛው እራሳችን ነው። እኛው በትንሽ በትልቁ የምንበሰጫጨው አቅም ያጣ ነው። እልህኛ የሆን ነው። ፕሩፍ ፖይንታችንን ፕሩቭ ማድረግ የምንፈልገው እኛው፣ ሁሉን በእጃችን ያደረግነው የመሰለን ሰዎች ነው። አንድ የመጨረሻ ፖይንት ልጨምርላችሁ። ለምንድን ነው እኛ ሴቶች ወንዶቻችን ላይ ከልክ ያለፈ የሞጥኛል ነው እና ኦብሰስድ የሆን ነው? እኛ ፕሩቭ የምናደርግለት ሰው አለ ኢን አወር ላይፍ። ከስነለቦና ጉዳታችን ጋር ላይት ማድረግ ትችላላችሁ። እኛ ያለልክ ልናረጋግጥለት የምንፈልግ የማህበረሰብ ግሩፕ አለ። ሉክ እኔኮ ቆንጆ ባል ያለኝ። ሉክ የኔ ባልኮ ረዥም ነው። እዩ የኔ ባልኮ ወጥ ይሰራልኛል። እዩ የኔ ባልኮ ጎበዝ ነው። እዩ እኛ ኮ በዚህ መልኩ የተጋባ ነው ብለን መወደዳችንን ፕሩቭ የምናደርግላቸው ሰዎች አሉ። አያቶቻችን የሆነ ኤክስተንትን ቢሆን ግን እንደኛ ፕሩቭ ማድረግ አይጠበቅባቸውም። እኛ ፐርፌክት ካፕል ተብለን በየኢንስታግራሙ በየሶሻል ሚዲያ ውስጥ ህይወታችንን ማሳየት አለብን። መወደዳችንን፣ ተቀባይነት ማግኘታችን፣ ተመራጭ ሴት መሆናችንን ፕሩቭ ልናደርግላቸው የምንፈልጋቸው ሰዎች አሉ። ኦለ ነው። እና አያቶቻችንን ስታዩ የነሱ ህይወት የነሱ ሰላም ፐርፎርማንስ ጋር ለት አያደርግም ወይም ደግሞ ከሚያረጉት ነገር ጋር ት አያደርግም። ኦኬ በቃ ኑሯቸውን ነው የሚኖሩት፣ ምክንያቱም ፕሩፍ የሚያደርጉለት ሰው የለም። ባሌ እኮ እንዲህ ነው ብለው የሚመፃደቁ የሉም እያልኩኝ አይደለም፣ ይኖራሉ። ግን ለማህበረሰቡ ሁሉ ማሳየት የሚፈልጉት ነገር የለም። ቢካ ርስ በቃ ሬጉላር ላይፍ ነው የሚኖሩት። ፕሩፍ ማረግ የሚፈልጉት ነገር የለም። አንድ ከካፕሎች መሀል በጣም ወንደር የማረግበት ወንድ አለ። እና ሁሌ እዋት ስትወደኝ ዋት ፍቅሯ ይዋት በጣም ትወደኝ ሁሉ ጊዜ ለሳ ሊናገር የሚፈልገውን ፓርት ሳስብ ያሳዝነኛል። ምን ያህል እንደማይወደድ ቢያስብ ነው ለዚህ ሁሉ ኮሚኒቲ መወደዱን ደ እንደ ያውት ማድረግ የሚጠበቅበት ብዬ አስባለሁ እና ፐርፌክት ካፕል ሆኖ መታየት ፐርፌክት ሜሬጅ አለኝ ብሎ ማሳየት ፐርፌክት ልጆች አሉኝ ብሎ ማሳየት እና ፕሩቭ ማድረግ የዘመናችን መልክ ስለሆነ እኛ ሴቶች ያለ ልክ ያንን ፐርፌክሽን ለማምጣት ስንሮጥ ከወንዶቻችን ጋር ኦብሰስድ እንሆናለን። ኦብሰስድ እንሆናለን። አያቶቻችን ባሎቻቸውን በጣም ያከብሩ ነበር፣ ግን ደግሞ ከባሎቻቸው ጋር ኦብሰስድ አልነበሩም። ያው አፍቅረዋቸው ስላላገቧቸውም ሊሆን ይችላል። ዴር ካምዝ ወር ማም ከአባቶቻችን ጋር ኦብሰስድ ሆነው ያገቧቸው አባቶቻችን ደግሞ ግድ የሌላቸው ሄዊጎ እኛ ጋር ተደረሰ አፈቅረዋለው ብለን የወንድም የሴትም ሚና የምንወጣለት ሰው በህይወታችን ደግሞ አለ። ኦብሰሽን ከባድ ነገር ነው። ቀኑ ሙሉ ታወሩለታላችሁ ህይወታችሁን ሁሉ ለመገበር ጥረት ታደርጋላችሁ። ለምን እንደምታደርጉት ግን ላታውቁት ትችላላችሁ። ወይ ቫሊድ ፖይንት ላይ ኖራችሁ ይሻል እና የዘመን ሴቶች ተምረናል፣ አውቀናል፣ በጣም የእውቀት ጥግ ላይ ደርሰናል፣ ገንዘብ ይዘናል፣ በጣም ፋይናንሽል ኢንዲፐንደንት ሆነናል። ከወንዶች ጋር ግን ከልክ ያለፈ ኦብሰሽን አለብን ወሬያችን ኮንተንታችን ሀሳባችን ሁሉ ስለ ወንዶች ነው። አናሳዘን። አይኖቻችሁን ከወንዶች ላይ አንሱና እስኪ ወደ ራሳችሁ አሉ ራሳችሁን ተመልከቱ። ለምንድን ነው እንደምታደርጉት? ለምንድን ነው ከወንዶች ጋር ያለ ልክ ኦብሰስድ የሆናችሁት? ራሳችሁን ጠይቁ። ስቲ ኦብሰሽን አይጠቅምም፣ አይጠቅምም። ቀኑ ሙሉ ስለ ወንዶች ማውራት አይጠቅምም። ቦይፍሬንድሽ ለምን አይሆንም? ለምን ባልሽ አይሆንም? ቀኑ ሙሉ ስለ ባል ማውራት ጤናማ ነገር አይደለም። ስለ ወንድ ማውራት ጤናማ ነገር አይደለም። እኔ እነዚህ ምክንያቶች አግኝቻለሁ። እናንተ ምክንያቶች አችሁን ጻፉ።